በስመ አብ ወወልድ ወ መንፈስ ቅዱስ አህዱ አምላክ አሜን ግንቦት 26 ቀን የሚከበሩ አመታዊ የቅዱሳን በዓላት ቅዱስ ቶማስ ሐዋርያ ከሰው ሁለቱ ቅዱሳን ሐዋርያት አንዱ የሆነው ቅዱስ ቶማስ ብዙ መከራን በማሳለፍና የጌታችንን ጎን በመዳሰስ ይታወቃል። ቅዱስ ቶማስ እንደሌሎቹ ሐዋርያት በእስራኤል ተወልዶ በዚያው በስርዓተ ኦሪት አድጎ ገና በወጣትነቱ የሰዱቃውያን ማኅበር ተቀላቅሏል ሰዱቃውያን ማለት ሰው ከሞተ በኋላ አይነሳም፣ አልቦ ትንሣኤ ሙታን ትንሣኤ ሙታን የለም የሚሉ ናቸው። መድኃኒታችን ኢየሱስ ክርስቶስ ማስተማር ሲጀምር ግን ቅዱስ ቶማስ ከነበረበት ማህበር ወጥቶ ጌታችንን ተከተለ። ጌታችንም ከሰባ ሁለቱ ከአስራ ሁለቱ አዋርያት አንዱ ይሆን ዘንድ ሾመው። የቀደመ ስሙ ዲዲሞስ ሲሆን ጌታችን ቶማስ ብሎታል። ቅዱስ ቶማስ ጌታ ላዛርን ለማስነሳት በሄደ ጊዜ ለሌሎች አዋርያት ጌታችን አይሁድ ይገድሉሃል፣ ቅር ሲሉት እርሱ ግን እንሂድና አብረን እንሙት ሲል የፍቅር ነገሩንም የውስጥ ፍቅሩንም አሳይቷል። ጌታችን ትንሣኤውን ለደቀ መዛሙርቱ በገለጠ ጊዜ ያልነበረው ቅዱስ ቶማስ ካላየው ኋላ ምንም አለ። ምክንያቱ ደግሞ እነዚህ ናቸው። አንደኛ ለጌታችን ከነበረው ፍቅር የተነሳ እውነት አልመስል ቢለው ነው ሁለተኛ አንድም ሌሎች ሐዋርያት ትንሳኤውን አየን እያሉ ሲያስተምሩ እኔ ግን ሰማው ይሄ ማስተማሪ ነው ብሎ በማሰቡ ነበር። ለይዜው ጌታ ተገልጾ ቢገስጸው እግዚአ ወአምላኪ ጌታዬና አምላኬ ብሎ ፍጹም ሃይማኖቱን ገልጿል። ለፍጻሜው ግን የጌታችንን ጎን መለኮት የዳስስ ዘንድ ባለቤቱ እንዳደለው ያጠይቃል። መለኮትን የዳሰሰች ይቺ ቅድስት እጅ ዛሬም ድረስ ሕያውናት በህንድ ቤተ ክርስቲያን ውስጥም በክብር ተቀምጣለች። ቅዱሳን ሐዋርያት መንፈስ ቅዱስን ተቀብለው ሀገረ ስብከት ሲከፋፈሉ ለቅዱስ ቶማስ ህንድና በዙሪያ ያሉ ሀገራት ደረሱት። ከዚህ በኋላ ነው እንግዲህ ዘርዝረን የማንጨርሰውን ተጋድሎ የፈጸመው ቅዱሱ በነበረው ፍጹም ትጋት፣ አባቶቻችን ዘአሰርገዋ ለብሔረ ህንደኬ ህንደኬም በወንጌል ያስጌጣ ሲሉም ይመሰክሩለታል፣ መስክረውለታል። ቅዱስ ቶማስ ንጉሥ ሉክያኖስን የሀገሩን ሕዝብ ለማሳመን በችንካር መሬት ላይ ወጥረው ቆዳውን ገፈውታል። ቆዳውን እንደገና ሰፍተው አሸዋ ሞልተው አሸክመውታል። በየመንገዱ እየተገፈፈ ገላውን ጨው ቢቀቡት በጎች መጥተው ግጠው በልተውታል። በዚህም ምክንያት ሊቁ ሁሉ የአኪ እንዘ የአኪ ዘመኑ አባግኢሁ ለቶማስ እስማራዊተ ኮኑ ብለዋል። በኋላ ግን ከፎቅ ወድቃ የሞተችውን የንጉሱ ሚስት በተገፈፈ ቆዳው በማዳኑ ሁሉም አምነው ተጠምቀዋል። ቅዱሱ ሐዋርያ ልክ እንደ ቅዱስ ጳውሎስ አንዳንዴ በፈሊጥ ሌላ ጊዜ በመከራ ለወንጌልና ለቤተ ክርስቲያን ታግሏል። ያለማቋረጥም ከህንድ እስከ ሀገራችን ኢትዮጵያ ድረስ ለሰላሳ ስምንት ዓመታት እንዲያ እየተሰቃየ ወንጌልን ሰብኳል። በመጨረሻም በሰባ ሁለት ዓመተ ምህረት በዚች ቀን በሰማይትነት አርፏል። መቃብሮና ቅዱስቹ ዛሬም ድረስ ህንድ ውስጥ አሉ። ከፕሮቴስታንቶች በቀር መላው ዓለም ያከብረዋል። እንደ አባቶቻችን ትርጉም ቶማስ ቶማስስ ማለት ፀሐይ ኦሪያሬስ እንደማለት ነው በተሰጠው የወንጌል ጸጋ በሀገረ ስብከቱም አብርቷልና፣ ጌታችን ኢየሱስ ክርስቶስ ከአገልጋዩ ቅዱስ ጦማስ ረዴትን በረከትን ይክፈለን በምልጃውም ይማረን። በዚህ ዕለት አቡነ ሀብተ ማርያም ጻድቅ ይታሰባሉ። እኒህ ጻድቅ የአገራችን ኮከበ ገዳም ናቸው። ጽድቅና ትሩፋት እንደ ሀብተ ማርያም እንዲሉ አበው ባህር ከሆነ ጣዕመ ሕይወታቸው ጥቂቱን ለበረከት እንካፈል። ጻድቁ መካነ ሙላዳቸው ሽዋ የራውኢ ውስጥ ሲሆን አባታቸው ፍሬ ብሩክ እናታቸው ደግሞ ቅድስት ዮስቲና ትባላለች። በተለይ ቅድስት ዮስቲና እጅግ ደመ ግቡ ምጽዋትን ወዳጅ ቡሩክት ሴት ነበረች። እንዲያውም ከጻድቁ መወለድ በፊት መንና ጭው ካለበረሃ ገብታ ነበር ግን የበቃ ግስ አግኝቷት ከማይፀንሽ ደግ የሥላሴ ባሪያ አለና ተመለሽ ብለዋት እንደገና ተመልሳለች። ጻድቁን ወልዳ አሳድጋም እንደገና መንና በተጋድሎ ኑራ ሰባት አክሊላትን ተቀብላ አርፋለች። ወደ ጻድቁ ዜና ሕይወት ስንመለስ አቡነ ሀብተ ማርያም ገና ሕፃን እያሉ ከእናታቸው ጋር ቆሞ ሲያስቀድሱ እግዚኦ መሐረነ ክርስቶስ ሲባል ይሰማሉ። ሕፃን ሳሉ ይህች ጸሎት በሕፃንነት አንደበታቸው ይዘው ሌሊት ሌሊት እየተነሱ ማረን ባክህ እያሉ ይሰግዱ ነበር። የአምስት ዓመት ሕፃን እንዲህ ሲያደርግ ማየቱ በእውነት ይደንቃል። ትንሽ ከፍ ብለው በእረኝነት ሳሉ ፍጹም ተሐራሚና ጸዋሚ ነበሩ። ጸጋው ስለበዛላቸው ልጅ ሆነው ብዙ ተአምራትን ሰርተዋል። የፈጣሪውን ስም ያቃለው ለሆንም አንድ እረኛ በአየር ላይ ሰቅለው አውለውታል። ከዚያ ግን ለአካለ መጠን ሲደርሱ ወደ ትምህርት ቤት ገብተው መጻሕፍትንም አጥንተው መንነዋል። በአባ መልከጼ ደቅ እጅ ከመነኮሱ በኋላ የሰሩት ትሩፋትና የነበራቸው ተጋድሎ ግን የኔ ቢጤ ደካማ ሰው ሊዘረዝረው አይችልም። አባታችን አቡነ ኃብተ ማርያም ጻድቅ ባህር ውስጥ ሰጥመው አምስት መቶ ጊዜ ይሰግዳሉ። በየቀኑ አራቱን ወንጌልና መቶ ሀምሳ መዝሙረ ዳዊትን ይጸልያሉ። ስለዚህ መጽሐፍ ቅዱስን ማንበብ ታላቅ ጸሎት መሆኑን ልብ ልንል ይገባል። በአርባ ቀናት ቀጥሎን፣ በሰማንያ ቀን አንዴ ብቻ ይመገባሉ። ምግባቸው ደግሞ ምግብ እህል አይደለም ሳርና ቅጠል ብቻ ነው። በየዕለቱ ያለማስታጎል ማየጠንት ያሳርጋሉ። ካሄን ናቸውና ዘወትር በንጽህና ቅዱስ ስጋውን ይበላሉ፣ ክቡር ደሙን ይጠጣሉ። በፍጹም በልባቸው ውስጥ ጭምን መከፋትን አላሳደሩም። በእነዚህና በሌሎች ትሩፋቶችም ደስ ደርስ የተሰኘ ጌታችንም ለጻድቁ የእሳትና የብርሃን ሰረገላ ሰጥቷቸዋል። በዚያ እየበረሩ ኢየሩሳሌም የሚሄዱ ነበር። ከብዙ የተጋድሎ ዘመናት በኋላም የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ እልፍ አእላፍ መላእክትን አስቀጥሎ መጥቶ እንዲህ አላቸው፣ ወዳጀ ሀብተ ማርያም ሆይ ስለ እኔ ረሃብና ጥምን ስለ ታገስ ስለምናኔህ ስለ ተባረከ ምንኩስናህ ስለ ንጹህ ድንግልናህ ቂምና በቀልን ስላለመያዝህ ስለ ንጹህ ክህነትህና ማይጠንትህ ቅዱስ ወንጌልን በፍቅር ስለ ማንበብህ ሰባት አክሊላትን እሰጥሃለሁ አላቸው በሰማይም ከመጥምቁ ዮሐንስ ጎን አምስት መቶ የእንቁ ምሰሶች ያለበት አዳራሽ ሰጥቼሃለሁ በስምህ የሚለምኑ በቃ ኪዳንህ የሚማጸኑትን ሁሉ እንድምርልህ አማን በርስዬ ብዬ ምየልሃለሁ ምየልሃለች አለሁ አላቸው። ቅዱሳን መላእክትም ሀብተ ማርያም ወንድማችን ሲሉ አቅፏቸው፣ ጌታችን ግን በዚህ ሰዓት አንድም ሶስት ሆኖ ታያቸውና አቅፎ ሶስት ጊዜ ሳማቸው። ከፍቅሩ ጽናት የተነሳ ነፍሳቸው ከስጋቸው ተለየች በዝማሬ ወሰዷት። ይች ቀን ግንቦት 26 ለጻድቁ ዕለተ ልደታቸው ናት። አምላከ አበው ወሰማይ ጣዕመ ፍቅራቸውን ክብራቸውን፣ ጸጋ በረከታቸውን ይክፈለን በምልጃቸውም ይማረን ይቅር ይበለን። እግዚአብሔር ፍርድን ይወዳልና ቅዱሳኑም አይጠላቸውምና ለዘላለም ይጠብቃቸዋል። ጻድቃን ምድርን ይወርሳሉ በእርስዋም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነውና በእርምጃውም አይሰናከልም። መዝሙረ ዳዊት መዝሙር 36 ከቁጥር 28 እስከ 31። በዚህ ዕለት አቡነ ኢየሱስ ሞሃ ሞዓ ዘሐይቅ ይታሰባሉ። እግዚአብሔር በአስራ ሶስተኛው መቶ ክፍለ ዘመን እና አቡነ ኢየሱስ ሞዓን ባያስነሳ ኑሮ ምናልባት ዛሬ የኢትዮጵያ ቤተ ክርስቲያን በምናያት መንገድ ላናገኛት እንችል ነበር። እውነተኛ አባቶቻችን ፈጽሞ ከሚቆረቆሩባቸው ነገር አንዱ የጻድቅና ሐዋርያዊ አባቡነ ኢየሱስ ዋዕ መዘንጋት ነው። እርሳቸው ፍሬ ሃይማኖት ነው ከጽድቅ ፍሬያቸው አይላፍ ቅዱሳንም ወልደው ሀገራችን በወንጌል ትምህርትና በገዳማዊ ህይወት እንድታሸበርቅ አድርገዋል። እስኪ በለተረፍታቸው ስለ ጻድቁ ጥቂት ነገሮችን እናንሳ። አቡነ ኢየሱስ ማዛይቅ የተወለዱት ጎንደር የድሮ ስማዳ ዳሄን አካባቢ ሲሆን ወላጆቻቸው ዘክርስቶስና እግዚ ክብራ ይባላሉ። የተወለዱት በ1210 ዓመተ ምህረት ነው። ነገር ግን አንድ አንድ ምንጮች በ1196 ዓም ያደርጉታል። ጻድቁ ክርስቲያን ወላጆቻቸው ጋር እንደሚገባ አድገዋል። በልጅነታቸው በብዛት ወላጆቻቸው ያግዙ ነበር። በትርፍ ጊዜያቸው ደግሞ ትምህርት ሃይማኖትን ስርዓቱን ያጠኑ ነበር በአስራ ሁለት አርባ አመተ ምህረት ግን ማለትም ሰላሳ አመት ሲሞላቸው ይችን አለም የተዋስ ዘንድ አሰቡ። አስበውም አልቀሩም ፈጣሪን እየለመኑ ደብረ ዳሃይሞ ገቡ። በወቅቱ ዳሞ የትምህርት የትምህርት የምናኔ ማዕከል ከመሆኑ ባሻገር የአቡነ አረጋዊ አምስተኛ የቆብ ልጅ ካል ዮሐኒ ነበሩና የእርሳቸው የርሳቸው ደቀ መዝሙር ሆኑ። አቡነ ኢየሱስ ሞዓ በደብረ ዳሞ በነበራቸው ቆይታ ቀን ቀን ሲታዘዙ እህል ሲፈጩ፣ ውሃ ሲቀዱ ውለው ሌሊት እኩሉን በጸሎት በስግደት የቀረውን ሰዓት ደግሞ ቅዱሳን መጻሕፍትን በማገላበጥ ያሳልፉ ነበር። በመጨረሻም ልብሰ ምንኩስና አለበሱ። ይህን ጊዜ 37 ዓመታቸው ሲሆን ዘመኑም 12 47 ዓመተ ምህረት ነው። ወዲያውም በዳሞ ሳሉ መልአከ ሰላም ቅዱስ ገብርኤል ተገልጾ ወደ ወሎ አይቅ ሂድ ብሎ የምትሰራውን የምትሰራው አለና ብሎ ነገራቸው። በአንዴም ከዳሞ ትግራይ ነጥቆ ሀይቅ እስጢፋኖስ ወሎ አደረሳቸው። በዚያም ለሰባት ዓመታት በጴጥሮስ ጳውሎስ ቤተ መቅደስ በተጋድሎ በስብከተ ወንጌል በማይጠንትና ሀይቆ ውስጥ ሰጥሞ በመጸለይ ኖሩ። ቅድስናቸው የተመለከቱ አበውም በግድ አበምኔት አድርገ ሾሟቸው። ይህ ነው እንግዲህ በኢትዮጵያ ቤተክርስቲያን ላይ ትልቁ መሰረት የጣሉበት አጋጣሚ። ነገሩ እንዲ ነው። ስም አጠራሯ የከፋ የወዲት ጉዲት ለአርባ ዓመታት ሀገራችን እንዳልነበረች ብታደርጋት ክርስትና ተዳከመ፣ በአይድ አምልኮም ነገሰ። አቡነ ኢየሱስ ሞአም ተርጉሙ ኢየሱስ አሸነፈ ማለት ነው። ደግሞ ሃይማኖታቸው የቀና ከስምንት መቶ በላይ ክርስቲያኖችን ሰበሰቡ። በሃገሪቱ ትልቅና የመጀመሪያው ሊባል የሚችል ቤጸ መጻሕፍት አደራጁ። እነዚያን አርቤት በቅድስና በትምህርት አብስለው አመነኮሱና ሂዱ ሀገሪቱን ታበሩ ዘንድ ተጋደሉ ብለው አሰናበቷቸው። ከእነዚህም መካከል ታላላቁን አቡነ ተክለ ሃይማኖቱን አቡነ በጸሎተ ሚካኤልንና የኋላውን ፍሬ አባ ጊዮርጊስ ዘጋስጫን መጥቀስ እንችላለን። በዚህም ምክንያት ጻድቁ ወላድ አይላፍ ቅዱሳን አይላፍ ቅዱሳንን የወለደል ሲባሉ ይኖራሉ። ጻድቁ ከዚህ በተጨማሪ የወቅቱ ንጉሥ አጼ ኩና አምላክን በማስተማር ለሀገርና ለቤተ ክርስቲያን ጠቃሚ ሰው አድርገዋል። በግላቸው ሐይቅ ውስጥ ገብተው ሲጸልዩ የብርሃን ምሰሶ ይወርድላቸው ነበር። ሐይቅ እስጢፋኖስ ገዳምን ከጠፋ ከሶስት መቶ ዓመታት በኋላ አቅንተዋል። እንግዲህ ለዚህ ቤተ ክርስቲያን ሲተጉ በተለይ በአበምኔትነት በቆዩባቸው 45 ዓመታት ለአይናቸው እንቅልፍን አላስመኙትም። ጎድናቸውን ከመኘታቸው ጋር ተገናኝቶ አያውቅም። ለዚህም ነው እኮ ሊቁ እንዘ የሀሊ ዘበ ሰማያት አስቦ መተን ዓመታት ሐምሳ ኢሰከበ በገቦ ያሉት ከዚህ በኋላ የሚያርፉበት ለስፒደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ ቃል ኪዳን ሰጥቶቸዋል። በተወለዱ በ ሰማንያ ሁለት ዓመታቸው በአስራ ሁለት ሰማንያ ሁለት ዓመተ ምዕረት በዕለተ ሰንበት አርፈው ተቀብረዋል። ይችቀን ግንቦት ሀያ ስድስት ለጻድቁ ለተልደዳቸው ናት። ጻድቁ ስም አጠራራቸው እጅግ የከበረ ነው። ለመንጋው ምሳሌ ሆኑ እንጂ ለመንጋው ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይል አትግዙ። የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። እንዲሁም ጎበዞች ወይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። የቅዱስ ጴጥሮስ አንደኛ መልእክት ምዕራፍ አምስት ከቁጥር ሶስት በዚህ ዕለት ቅዱስ ቶማስ ሐዋርያ ከሰበ ሁለቱ ከአስራ ሁለቱ ሐዋርያት አንዱ፣ ቅዱስ ሳርሶንያ የቅዱስ ቶማስ ተከታይ፣ አቡነ ሀብተ ማርያም ጻድቅ ይታሰባሉ። ደጆች ተሰግደው ሳሉ ኢየሱስ መጣ በመካከላቸውን ቁሞ ሰላም ለእናንተ ይሆናላቸው ከዚህ በኋላ ቶማስን ጣትን ወደዚህ አምጣና እጆችን እይ፣ እጅህንም አምጣና በጎኔ አግባው፣ ያመን እንጂ ያላመን ካትሁን አለው። ቶማስም ጌታዬ፣ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ፣ ያምናሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። የቅዱስ ዮሐንስ ወንጌል ምዕራፍ 20 ከቁጥር 26 እስከ 29። ሰላም ለቶማስ ሰማይ ተጽድቆ ሐዋርያም በህማም ብዙ ለበ እንደ ኬዝ አሰነያ